እስኪ ዶሴው ይውጣ ጥፋቴን ልጠየቅ ወንጀሌንን ሳላቅ እኔን እንዳልጠየቅበት ሲል ዘፈን ለቋል ማለት ነው። እረ ቀለሜ ሰው ዘፈና ተሰባብሬ። አይ ለዘፈኑ ብዙም አይደለውም። ለዛ ነው ቤተሰብ እና ይህ ሁሉ ራሱ መሸብነዴ። እውነቴን ነው ምላችሁ እኔ በመሆኔ ነው ማለት ነው። ሌላው ደግሞ በኢንስታግራም ምንድነው የለቀቀው? እኔም ውስጤም ባዶነን አንቺን ካላገኘን መጠርጠሩስ አብረሃ መጠርጠሩስ የአንተ ህይወት እኮ ያለ ሩታዬ ባዶ ነው። እውነቴን ነው የምለ ዛሬ አስረግጬ ነው የምነግርህ ማለት ነው። ቤተሰብ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከእኔ ጋር ሆኖ እንግዲህ በኢንስታግራም እና በቲክቶክ መጥቶልናል ማለት ነው። አሰላሙ ዓለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ብዛልኝ። ላላህ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ከዚህ በፊት ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደረጉልኝ እና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር ማድረጋችሁን እንዳትረሱ። የዛሬ ቪዲዮ እንግዲህ በአብርሃም ዙሪያ ነው ማለት ነው። አብርሃም እንግዲህ በቲክቶክ ዶሴውንም ይውጣ ጥፋቴን እንዳቅ ብለዋል። እውነቴን ነው የምላችሁ እኛ የአንተ ዶሴ ስንት ጊዜ ነው የምናወጣው እንዶ ስንት ጊዜ ነው የጥፋትን እንትን የምንነግርህ ማለት ነው። ነገር ግን አልሰማም ማልከን እኮ አብርሃም ማለት ነው እንደሰማችሁት ሌላው በኢንስታግራም ላይ ማለት ነው እኔንም ቤቴንም ባዶ ነው አንቺ የሌለሽበት ብሏል ማለት ነው። ምን ጥርጥር አለው ቤተሰብ? ይሄ እኮ የታወቀ ነው። አብርሃም አንተ እኮ ያለ ሩታ እውነቴን ነው እንዲሁ እኔ ልሞትልህ ባዶ ነው። ይህ የምጠርጠሩስ እንዲሁ አምነህ ራሱ መፖሰትህ ትልቅ ነገር ነው ማለት ነው። እኔ በጣም የገረመኝ እኮ እንዴት ነው ዶሴን ይውጣ ጥፋቴን እንዳቅ ብለህ ዘፈን የምትለቀው ማለት ነው። ያለ ጥፋት እንዳልጠየቅ የምትለው እንዴ? ስንት ጊዜ አጠፋ እንዶ ስንት ጊዜ ጥፋት አጥፍተህ ስንት ጊዜ ሩታ እየተናገረች እኛም ራሱ በአቅማችን ባለን አቅም እንዶ ላባችን ጠፍ አድርገን ነገር ነገር ግን ወፍ የለም አይገባህም ማለት ነው። አይገባህም አንተ በጥፋት ላይ ጥፋት ደራርበት ነው የምትመጣው። እንደ ዛሬም ዶሴውን ክፈተው የጥፋቱ ዶሴ ጉድ እኮ ነው። ዶሴውን ክፈቱት አውጡት ጥፋቴን እንዳቅ። ቤተሰብ በዚህ ሰው እንዴት ጥፋቱን አያምንም እንዴ? ሰው እንዴት ስህተቱን አያምንም እንዴ? እየተነገረ ሩታ እየነገረች እኛ ዩቲበሮች ባለን በሌለን እየተነገር አልሰማም አልከን እኮ አብርሃም አልሰማም አልከን። አንተ ድራማህን እየቀጠልክ ነው፣ እንዲ ውሸቱን እንደቀጠልክ ነው ሩታ የምትሰደብበት ነገር እየሰራን ነው። ደግመ ደጋግመ ማለት ነው። ደግሞ እዚህ ጋር ዶሴውን ክፈቱልን ስትራ ራሱ እንዲ ትንሽ እንኳ ሸምና ሸ ብለይታታቅም እንዲ እኔ አይመለከተኝም፣ እንዲ አንተ አምጥተ ስለለጠፍከው ነው እንዲ ምን አባቴ ልሆን እንዲ ዶሴውን ክፈቱት ጥፋቴን እንዳውቀው፣ እንዲ እኛማ እኮ ዶሴው ከፍተን እኮ እየነገርንህ ነው ጥፋት አታጥፋ፣ ካጠፋህ በኋላ ጥፋትህን አምነህ በአግባቡ ይቅርታ ጠይቅን እያል ነው እኮ አብርሃም። ነገር ግን እኮ አትሰማም አንተ እንዱ እንዴት ነው ጥፋቱን አምኖ ይቅርታ የሚጠይቀው ብለን ስንጠብቅ አንተ ሌላ ነገር ነው ይዘህብን የምትመጣው ማለት ነው። ሌላ ተአምር ነው ይዘህብን የምትመጣው ማለት ነው። ሩታዬንም ልክ እንደኛ ድራማ እንደምሰራባት አውቃ እሷም ይኸው እስኪ ብላለች። እንደትላንትና ከትላንት ወደ የተሰራው ቪዲዮ የሆነ ዜ ነው ብላችሁ ማታስ እያየሁት በጣም እየገረበኝ ነበር ማለት ነው። እድሜ ልኬን ካንተ ጋር እየተጨቃጨቅኩ እያለቀስኩ መኖር አልፈልግም፣ እኔ ወጣት ነኝ ብላ መልስ ስትመልስ የእውነት ሩታዬ እንዴት እንዳስደሰተችኝ ልነግራችሁ አልችልም። ምክንያቱም ሁለት አመት በሙሉ ስታለቅስ ነበር ማለት ነው። የማንም ዩቱበር ስታሳድግባት፣ ማንም ዩቱበር እንዲሸቅልባት ስታደርግ ነበር እኮ። ስለዚህ ከዚህ በላይ ጥፋት ምን አለ አብርሃም? የትኛው ዶሴ ደግሞ እንክፈትላ አሁን ማለት ነው? እኛ ዶሴ በሙሉ ጨርሰናል። ከዚህ በኋላ ምናልባት አዲስ ዶሴ ካስመዘገብከን ነው እንጂ የአንተ እኮ ዶሴ ማስከፈት እኮ አያልቅም አብርሸ፣ እውነቴን ነው የምልህ። እኔ እኮ አንዳንዴ አደንቅሃለሁ እውነት ለምናገር ማለት ነው። አዳዲስ ነገሮች መፍጠር ትችላለህ። ያ የምትፈጥራቸው ምንድን ነው ድራማ እና ውሸቶች ናቸው። አንድም በእውነተኛ የተመሰረጠ ነገር ምንም ነገር የለም። እና ኧረ ቀለማ ቀዝ እኔ እውነቴን ነው የምላችሁ። እኔ እነሱ በሚናገሩት ነው፣ ቤተሰብ እንዳትቀየሙኝ ይቅርታ። እኔ ማስመሰልን ስለማልችል ነው እያስመሰሉ እነሱ እኮ እንደዚህ ምናምን ምናምን ማለት ማሽቃበጥ ነው ያልወድም። እውነቱን ነው የምናገረው ማለት ነጭ ነጭዋ ነው የምናገረው ማለት ነው። እና ዶሴውን ክፈቱ ስላለ ነው የገረመኝ ማለት ነው። ያው ዘፈኑ መልዕክት አለው፣ ቤተሰብ መልዕክት አለው። ዶሴውን ይከፈት ጥፋቴን ልወቀው ወንጀሌን ሳላቀው እንዳልጠየቅ ማለት ምን ማለት ነው እንዴት ነው ወንጀል የሰራኸውን ወንጀል የማታቀው እንዴት ነው ያጠፋኸውን የጥፋት ዶሴህን የማታቀው ማለት ነው ስለዚህ አጥፍተሃል በቃ ጥፋትን ስህተትህን ለሚስትህ እመን በቃ ንገራት ጭራሽ እኮ አሁን ከትላንት ወደ ብሩኬ ይዘው የመጣው ነጭ ወሬ ነው እኔ በሱ ላይ አሁን ቪዲዮ መስራት አስጠልቶኝ ነው ያልሰራሁት ማለት ነው ቤተሰብ የእውነቴን ነው የምላችሁ ስለደበረኝ ውሸት ስላለበት ማለት ነው አንዳችን በተለቀቀው ፎቶ ይሄ እንትን የሚባል ነገር የለም። ፎቶሾፕ የሚባል አማርኛ የለም፣ በዛ ውስጥ ማለት እንዳለው፣ ወርጅናል የተነሳችሁት በካሜራ የተነሳችሁት ፎቶ ነው። ምናልባት የተደበቀው ቪዲዮ ሚዲያ ላይ ያልወጣው ምናልባት እሱ በኮምፒውተር የተቀነባበረ ነገር ይሆናል። ነገር ግን እኛ ጋር የደረሰው እኛ ቪዲዮ የሰራንበት በሙሉ ፎቶሾፕ የሚባል አማርኛ የለም፣ ፎቶ የተነሳችሁት ነው። ስለዚህ አንተ ድራማ እየተጫወትክ ያለኸው በእኛም በኦዲንስም በሩታ ላይም ነው። በቃ ከተማ እና ይሄ ነው ዶሴ ነው የጥፋት ዶሴ ይሄ ነው ማለት ልንገረፍ። ይሄ ነው ምናልባት ከአሁን እኮ በዚህም ራሱ የሚወርድብኝ እኮ አይጠፋ ቻዩ እንግዲህ ቀለም ዬ ቻዩ። እናም አብርሃም እውነቴን ነው ምል የንትኑ ደግሞ ኢንስታግራም ላይ የለጠፍከው ማለት ነው የኔ ወንድም። አሁን እዚህ ጋር አሳዝነኛል። እኔንም ቤቴንም ባዶ ነው ያንቺ የሌለሽበት ብላለሁ። እውነት ነው ትክክል። ይሄ ማመን ራሱ ትልቅ ነገር ነው በቃ። እንደ ሴት የለመደ ቤት ባዶ ሲሆን እውነቴን ነው የምለ። ስለዚህ ባዶ ነው ይሄ። እውነቱን በመናገር እውነቱን አውጥተህ በመለጠፍ በጣም ደስ ብሎኛል። ለማንኛውም ቤትህም፣ ልብህም፣ ውስጥህም ባዶ እንዳይሆን በቃ ጥፋትህን እንደነገርኩ ጥፋትህን አሁንም ተናገር። ይሄ ካሜራ ደቅነ ሰው ሰብስበ ምናምን ያው ለምን እንደመጣህ እኔ አውቃለሁ። ያው ብዙዎቻችን እናውቃለን የማን ዩቲውበር ለማሳደግ እንደሆነ ይሄ ድራማ እንደጀመርከው እኮ በደንብ እናውቃለን። ነገር ግን ድራማው ብትቀጥለውም ያን ሰው ዩቲውብ ከፍቶ ቢመጣ ሚዲያውን ቢቀላቀልም ችግር የለብንም። ነገር ግን አንድ ሰው ጎርታችሁ፣ አንድ ሰው አሰድባችሁ ባትመጡ በጣም ደስ ይለኛል። ይሄ ነገሮች ደግሞ ተደጋጋሚ ስለሆኑ ነው። እና ቤትህን ባዶ ውስጥህን ባዶ እንደሆነ ከተረዳ፣ የእውነቴን ነው የምልህ፣ በአግባቡ ኦዲየንሶችህን በሚያስተምረው መልኩ ሚስትህን ይቅርታ ጠይቀህ በሚያስተምረው በባህላችን ማለት ነው። ይሄ ጫጫታ ወሬ በበዛበት ካሜራ በበዛበት ማስመሰል በሌለበት መልኩ ይቅርታ ጠይቀህ ሚስትህ ወደ ቤት አስገብተህ ቤትህንም ውስጥህንም ባዶ ያለማድረግ ትችላለህ ማለት ነው። ከዚህ በኋላ ጥፋት ላታዳግም፣ ከማንም ሴት ጋር እንዳትመጣ ቃል ገብተ ማለት ነው። ለሩታዬንም ለእኛሉ ኦዲንሶች ቃል ገብተልን ማለት ነው። እና ይሄን ለማለት ትወዳለው ማለት ነው። በቃ አብርሽ ስለጠየከን ነው፣ ዶሴው ይከፈት ስላልከ ነው፣ ጥፋቴን ለወቀው ስላልከ ነው። አሁን ይሄ ጥፋት ልነግርህ የመጣሁት ማለት ነው። እንደው አመሰግናለሁ። እውነቴን ነው። አድምጠኝ። አንዳንዴ እኔንም አድመጥን ሞክር ከቻልክም፣ ሻርትልኝ። እንደው ከዚህ ከቀጠልኩ ብዙ ነገር ስለማወራ ቤተሰብ ቻው፣ ደህና ዋሉልኝ። መልካም ቀን። እባካችሁ ላይክ ማድረጋችሁን እንዳትረሱ። ሼር ማድረግ የምትችሉ ሼር አድርጎ፣ ወዳችኋለሁ። በሌላ ቪዲዮ እስከምንገናኝ፣ አሰላሙ አለይኩም ራህመቱላሂ በረካቱ ባይ።